ዛሬ ላቀርብላችሁ የምፈልገው ነገር በኢትዮጵያ የመጀመሪያ የሆነውን የተሳካ ቀዶ ህክምና ላቀርብላችሁ ወዳለሁ። እንዲሁም ይህንንም አቀርብላችሁ ለሌላው ልምድ ለማካፈያ ይሆናል ብዬ ስላሰብኩ ነው። ስሜ ዶክተር በድሪ አህመድ ከዛሊ ይባላል የጠቅላላ ቀዶ ህክምና ስፔሻሊስትና የኩላሊት ቀዶ ህክምና ሰብስፔሻሊስት ነኝ። በዚህ የዩሮሎጂ ሰብስፔሻሊቲ ስፔሻሊቲ ሙያ ለዘጠኝ ዓመት ሰርቻለሁ። የተለያዩ ስራዎችን ሰርተናል። ግን ይህንን ለየት የሚያደርገው በኢትዮጵያ የመጀመሪያውን የአስራ ሁለት ወር ልጅ የኩላሊት ጠጠር በሚኒማል ኢንቬሲቭ ሰርጀሪ በሚባለው መሳሪያዎቻችንን በመጠቀም የሰራ ነው ስራ ነው። ይህንንም ስራ የሰራ ነው። በኢትዮ ጠቢብ ሆስፒታል አጠቃላይ ሆስፒታል ውስጥ ነው ይሄን ልጅ ያው የመጀመሪያችን ስለሆነ፣ ከዚህ በፊት ግን ብዙ የአዋቂዎችን በዚህ ህክምና ሰርተናል። በመጽሐፉ እንደሚለው የህፃን ልጅን የኩላሊት ጠጠር በዚህ መሳሪያ ለመስራት መጀመሪያ የአዋቂ እስከ መቶ ስልሳ ድረስ መስራት ይገባ ምክንያቱም ልምዱን ለማካበት እነኚህ ህጻናት ላይ የሚሰራው ቀዶ ህክምና በጣም ብዙ ጥንቃቄ የሚፈልግ ስራ ስለሆነ ከመስራታችን በፊት ያለንን እቃዎች ለማሟላት ብዙ ጥረት ካደረግን በኋላ ከኔ ጋር የሚሰራው የሙያ ባልደረባ ዶክተር ዩሱፍ ጋር ብዙ ተጨንቀንበት እቃዎቻችን እናዘጋጀን። የኦአር ቲሙም ብዙ ጊዜ ከኛ ጋር የሰራ ስለነበር ብዙ ልምድ ያለው አጠቃላይ የዋር ቲሙ ማደንዣ የሚሰጠው፣ የሚያግዙ ነርሶች፣ ሁሉም ስራቸውን በጥንቃቄ የሚሰሩ ስለነበሩ እና የተሳካ የሆነ ሰርጀሪ ሰርተናል። ስሜ ዶክተር ዩሱፍ መሐመድ ይባላለውኝ የአጠቃላይ የቅዶ ህክምና ስፔሻሊስት ነኝ። በዚህ ሙያ ከ20 ዓመት በላይ አገልግያለውኝ በኢትዮ ጠቢብ ሆስፒታል ከዶክተር በድሪ ጋር ደግሞ ከልጅነት ጀምሮ ከትምህርት ቤት ብዙ ጊዜ አብረን አሳልፈናል። በኢትዮ ጠቢብ ሆስፒታልም ከ15 ዓመት በላይ አብረን ኦፕራሲዮኖችን በመስራት አሳልፈናል። በዚህ ወቅት ያገኘነው በርካታ ልምድም ደግሞ አሁን ለተሰራው በኢትዮጵያ የመጀመሪያ ለሆነው የቀዶ ህክምና በመሳሪያ እገዛ የሚደረግ የኩላሊት ጠጠርን መስበር በህፃን ልጅ በአስራ ሁለት ወር ልጅ ላይ በተሳካ ሁኔታ ተሳክቶልናል፣ ለመስራት አብቅቶናል ለዚህም የረጅም ጊዜ አብሮ መስራት ልምዳችን ጠቅሞናል እና እንደምታዩት ዶክተር በድሪም እንደሚያስረዳችሁ ይህን አይነት በጣም ሬር የሆነን ሰርጀሪ በአስራ ሁለት ወር ልጅ ላይ ለመስራት ቲሙ በአጠቃላይ ዝግጁ መሆን ነበረበት። እንዲሁም ደግሞ መሳሪያዎችን በበቂ ሁኔታ አቅርበን እኛም ደግሞ ቀድመን ተዘጋጅተን በሰንቦላችንም ዝግጁ በመሆናችን ምክንያት እንደዚህ አይነት የተሳካ ውጤት ላይ ልንደርስ ችለናል። መሳሪያ የህፃኑን ጠጠር ለመስበር የተጠቀምንበት ሲሆን ለማወዳደሪያ ለአዋቂ የምንጠቀምበት ይሄኛው መሳሪያ ነው። እንደምታዩት እዚህ ላይ ለህፃኑ ትራክቱን ለመጠበቅ የምንጠበቅበት መሳሪያ ይሄኛው ሲሆን ለአዋቂ የምንጠቀምበት ይሄኛውን ነው እና አብዛኛውን እቃ ለህፃኑ የምንጠቀምበት በጣም የተለየ ነው። ኢትዮጵያ ውስጥም የመጀመሪያው ኢትዮ ጠቢብ ውስጥ ያለ መሳሪያ ነው። ከዚህ ጋር ኢትዮጵያ ውስጥ ያሉት የህክምና መሳሪያዎች የኢትዮ ጠቢብ ህክምና መሳሪያዎች የዓለም ስታንዳርድ ነው የጠበቁ መሳሪያዎች ነው ያሉት። ይሄኛው መሳሪያ ድንጋዩን ለመሰባበር የምንጠቀምበት ሌዘር ሊቶትሪክተር የሚባለው ነው። ይሄ በዓለም ብዙ ቦታ ላይ የሚጠቀሙበት ውድ የሆነ ካርል ስቶር ታወር ነው። ለአዋቂ የምንጠቀምበት ድንጋይ መስበሪያ ሊቶትሪፕተር ኖማቲክ ሊቶትሪፕተር የሚባለው ነው ይሄ